ሰባኛ ዓመት ልደት አንጋፋው አርቲስት ተወዳጅ ጥበብን ምን እንደሆነ ያሳየ ድንቅ ኢትዮጵያዊ በተለይ በትውና አልፎም በተለያዩ በጥበብ ስራዎቹ የታወቀው አርቲስት ኪሮስ በጣም በሚገርም ሁኔታ ወይም ኪያ የመልከት ዘልሰም ስኖራቸው ሰባኛ ዓመት የልደት በዓል አከባበር ላይ ናቸው። በሙሉ ጤንነት ከእድሜ ጋር ደስ ይላል። በርካታ እንቁ የሆኑት የኢትዮጵያ አርቲስቶች በመገኘትም ልደታቸውን እንዳከበሩላቸው ጭምርም የወጡት መረጃዎች ያሳያሉ። አርቲስት ክሮስ ወይም ኪያ ሰባኛ ዓመት ልደት በዓላቸው እንደሆነ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። በሙሉ ጤንነት ከእድሜ ጋር እንዳከበሩ ጭምርም ሌሎቹ አሁንም ረጅም እድሜ ከጤና ጋር ምኞታቸውን እየገለጹላቸው እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣት። አርቲስት ክሮስ በተለያዩ ትወና ሙያቸው በርካታ ኢትዮጵያኖችን ሲያስገርሙ የነበሩት ድንቅ አርቲስት ናቸው። አርቲስት ክሮስን በማስመልከት ሰባኛ ዓመት ልደት በዓላቸውን በማስመልከትም ነው ለእናንተ ከመጣሁ እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቡር ኢንፎ። ይህን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩለኝ።